አንድን ወንድ ወይም የምትወጂው ልጅ ደስተኛ ለማድረግ አንድ ነገር ካንቺ ይጠበቃል። ስሜትሽን መቆጣጠር። አለበለዚያ ሪያክት የምታደርጊበት መንገድ ወይም ስሜትሽን ለሱ የምታሳይበት መንገድ አንቺ የፍቅር ነው ከአንቺ የፍቅር ነው ግን፣ ከሰማቻችሁ እነሱ የሚሉት ጭቅጭቋ ትጨቃጨቃለች። ገና የሆነ ነገር ስትዩ በቃ እሺ፣ ይቅርታ ምናም ብሎ ነው የሚያልፍሽ። ያንን ኢነርጂሽን እንዴት መጠቀም እንዳለብሽ ወይም አንድ ሴት ልጅ አንድ ወንድ ልጅ ላይ መጠቀም ካለባት ወይም ልትጠቀመው ከሚገባው ብልሃቶች ውስጥ አንደኛው ወንድ ልጅ ደስተኛ ማድረግ ነው። በጣም ነው የሚፈልጉት ከኛ። ሰላም አገኘ ወይም በጣም ደስተኛ ነው በሷ ደስተኛ ነው፣ ከእሷ ጋር ሲሆን ደስተኛ ነው፣ ደስተኛ አረገችው የሚለውን ታይትል ማግኘት ከፈለግሽ ቀላል ነው። እንዳልኳችሁ፣ ስሜትሽን ተቆጣጣሪ። ዛሬ የማነሳቸውን ነገሮች ካገኘ ካንቺ በጣም በቀላሉ ደስተኛ ታደርጊዋለሽ። ደስተኛ ከሆነ ደግሞ በአንድ ሴት ምንም አይነት ነገር ሊያደርግ ይችላል። እነሱ ቀጥተኛና በጣም ፊት ለፊት ናቸው። እኛ መቀበል ስለማንፈልግ ወይም ሰበብ ስለምናበዛ ነው እንጂ አንቺ ለሱ ምን ማለት እንደሆንሽ፣ ለአንቺ ምን ቦታ አለው፣ ምን አይነት ስሜት አለው የሚለውን ዳይሬክትሊ ነው የሚያሳይሽ። ዝም ነው የሚለኝ እኮ ዝም ብሎ ነው የሚጠፋው ምናምን ካልሽ በዝምታ ውስጥ ወይም ያድርጊቱ እኮ ከምንም በላይ የሚነግሩሽ ትልቁ ስሜቱ ነው። ምክንያቱም አንድ ወንድ ልጅ የሚፈልጋ ሴት ጋር ደስታና ሰላምን ካገኘ የምትጠያቸውን ስሜቶችን በሙሉ እንድታስተናግጂ አያደርግሽም። ስለዚህ በአንቺ ደስተኛ እንዲሆን ከሆነ የምትፈልጊው ወይም አሁን ላይ ችን እየጠፋ ከሆነ ያስቸገረሽም ሊሆን ይችላል ፍቅራችሁን ወይም ግንኙነታችሁ ወይም ስሜትሽን እንዲረዳ ከፈለግሽ ዛሬ በማነሳቸው መንገዶች ደስተኛ ልታደርጊ ሞክሪ። ወንዶችን ደስተኛስ ምንድን ነው የሚያደርጋቸው? የዛሬ ቪዲዮችን መልሳለሁ። ሀይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ቤታችንን ቀላል የምናደርግበትን ሐሳቦችም እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ አካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደውል ምልክቷን መጫን በፍጹም እንዳይረሳ፣ ለብዙ ቶቻችን እንዲደርስ ዩቲዩብም እንዲወደው ላይክ ማድረግም አብሮ እንዳይረሳ። አብራችሁ እንቆዩ። አንደኛው ስታከብሪ ነው ወንድ ልጅን ደስተኛ ልታደርጊው የምትችዩ ከማታከብረው ሴት ጋር መቼም ደስተኛ መሆን አይችልም። በጣም ቢያፈቅራት፣ ትልቅ ቦታ ቢኖረው፣ ምንም ያህል ብታያገሳት የጊዜ ጉዳይ ነው። ክብሩ የሚበልጥበት አንዳች ነገር የለም እዚህ ዓለም ላይ። ይሄ ነው ትልቁ ብትሉኝ፣ እመኑኝ። በክብሩ ከመጣ ያበቃል። ለጊዜው ለዛ ነገር ያለው ስሜት ሊያስረር ይችላል እንጂ፣ እዛ ቦታ ላይ ክብር ካላገኘ ዴፍኔትሊ ደስታውን ያጣል። ደስታውን ያጣበት ቦታ መቆየትም አይፈልግም። በምን እንደሚቀይረው፣ ወዴት እንደሚጠፋ ብቻ ነው የሚያስበው። አንቺ ላይመስልሽ ይችላል። አሁን ለምሳሌ በጣም ወዶት የሚሰራው ስራ ግን ገንዘብ እንደማያገኝበት እንደማይለወጥ አንቺ ስለተሰማሽ ወይ ስላወቅሽ ተወው ይሄን ስራህን ይሄን ስራ ይሄን ቀይር ስትዪው ላይታወቅሽ ይችላል። ከፍቅርሽ ነው፣ ኬር አርከሽ ነው በእርግጥ ያንን የምትናገሪው ነገር ግን እሱ ወዶት አክብሮት እየሰራው ነገር እንደጠላሽበት ያስባል። ያ ንግግርሽ ደግሞ እንደማታከብሪው ደግሞ ደጋግሞ ይነግረዋል። አክሴፕት ማድረግ አብረሹ ለፍቅር ህይወት መርጠሽው አብረሹ ቆንሽ ወይም ወደሹ ከሄድ በኋላ ይህን ቅርፅን ብታስተካክል፣ አፍንጫ፣ ይሄን ከለር እንደዚህ ብትጠብቅ፣ ራስን እንደዚህ ብትለብስ፣ እንደዚህ እንደዚህ ብትታጥበ፣ እንደዚህ አይነት ነገር ለወንድ ልጅ ስትዩ እሱ የሚሰማው የጎደለ ነገር እንዳለ እንዳልተቀበልሽው፣ እንደማታ ከብሪው ነው የሚሰማው። ከንግግርሽ አንስቶ በድርጊቶችሽ ታይ ውስን ሰለምጠረው ሰለማወዶልክ ሰለወንቁም ምናምን ልትዪ ትችያለሽ። ነገር ግን ማተር የሚያደርገው የምትከፍቅርሽም እኮ ነው የምትናገሪያቸው ነገሮች ከወንድ ጋር ይሄዳሉ ወይ? እኔ እንታ ወንድምሽን ጓደኞችን ወንድ ጓደኞች የሚቀርቡሽን እስኪ ጠይቂያቸው አስተያየት። የሴት ልጅን በተለይ የሚያደርገው ነገር ላይ፣ በተለይ የሚወደው ነገር ላይ፣ በተለይ የተቀበለው ነገር ላይ አስተያየት ሲሰጠው በሚወዳት ሴት ራሱ እንዳላከበረችው ነው የሚሰማው። ስለዚህ እሱ ኢነርጂውን የሚያጠፋበትን ቦታ የምታይበትን አይን መቀየር፣ እርቀት መጠበቅ የሚባል ነገር አለ። ባይዘ ማለት ከዚህ በፊት የሰራሁበትን ቪዲዮ ላይ ተናግሬ ያለው እንደዚህ አይነት ንግግሮች ወንዶችን አይጥማቸው። ክብራቸውን እንደነካሽ ነው የሚያስበት። ምሳሌዎቼ ናቸው። ቁጭ ብለሽ አስቢ እስቲ፣ ምን ምን እናገራለሁ እኔ፣ ምንድነው እምጠላው፣ በምን ጉዳይ ነው ምጨቃጨቀው፣ ምን እንዲቀየር ነው ማደርገው ብለሽ ራስሽን ጠይቂ። ነገር ግን ያልቀየረው ያልተው ነገር ምንድነው የሚለውም ጠይቂ። ምክንያቱም እነሱ ኦልሬዲ አንቺም ለአንቺ በቂ ፍቅር ኖሮት መቀየር ያለበትን ነገር በራሱ ጊዜ ልክ አይደለም ብሎ ያመነው ይቀይራል። ከዛ ውጭ ግን አምኖ እንደተቀበለውና እንደሚያከብረው ካልቀየረው ልታውቂ ይገባል። ያንን ነገር ደግሞ እንዲቀይር ሁሌ ጫና የምታደርጊበት ከሆነ እንዳላከበርሹ እንዳልተቀበልሽው፣ እንዳልወደድሽው ወንድ ልጅን በግድ እንዲያስብ ታደርጊዋለሽ። በዛ ምክንያት ምን ይሆናል? ደስታውን ያጣል። ደስታ አሁን ብሄድ እንደዚህ ትለኛለች፣ አሁን ብሄድ ዛሬ ያደረግኩትን ላልነግራት ነው፣ እንደዚህ ጭንቀቶች ነው የሚሆኑበት። ስለዚህ ነፃው ሜዳ፣ የፈለገው የሚናገር የፈለገውን ሲያደርግ ሰፖርት የምታደርግ ሴት ሕይወት ውስጥ እንዳለች እንዲያውቅ አድርጊው። የትም አባቱ አይደም። ችላለኝ ኮራብኝ፣ ተቀየረብኝ፣ እንደሚወደኝ ነበር የሚነግረኝ። አዎ የእውነት እንኳን ሆኖ አንዳንዴ በአንዱ በዚህ ምክንያት ሊጠፋ ይችላል ወንድ ልጅ። ስለዚህ ራስሽን ልክ አርገሽ እሱን ስህተት እንደሆነ ከነገርሽው እንደማታከብሩ ያስባል። ካከበርሹው ወንድ ልጅን ደስተኛ ታደርጊዋለሽ። ሁለተኛው ወንድ ልጅን ደስተኛ የምታደርጊበት መንገድ የሚያሳይሽን የሚሰጥሽን የሚያደርጋቸውን እንዲሰማሽ ሊሆን ይችላል። ፍቅራችሁን ለማሳደግ ሊሆን ይችላል። እያንዳንዱን ለሚያደርገው ነገር ዋጋ ስትሰጪ እነዛን ነገሮች እንደወደድሻቸው፣ በእነዛ ነገሮች ደስተኛ እንደሆንሽ፣ አመስጋኝ እንደሆንሽ ስታሳየው እጅግ በጣም ደስ የሚል ስሜቶች ይሳቡታል። በተፈጥሯቸው ቫሊድ እንደማይደረጉ፣ በጣም ብዙ ኃላፊነት እንዳለባቸው፣ ብዙ እንደሚጨነቁ፣ ብዙ እንደሚያስቡ እስፔሻሊ ደግሞ የሚወዳትን ሴት ፍላጎት እንደማያሟላ እዚህ የወለዳችሁ ካላችሁ ትረዱኛለች ልክ ለልጆቻችን ምንም ነገር ብናደርግ የማንረካው አይነት ስሜቱ ላ ሊሰማችሁ ይችላል። ስፔሻ የሚወድሽ ፍቅረኛ ህይወትሽ ውስጥ ካለ የሚያሳይሽን ትንሽ ነገር በጣም በዛ ነገር ደስተኛ እንደሆነ ፈገግታሽ ያንን ነገር የምትይዥበት ወይ ያንን ነገር የምትጠብቂበት ወይ ያንን ነገር ስላደረገልሽ እንዴት ደስተኛ እንደነበርሽ ከሆነ ጊዜ በኋላ በዚህ ሳትቆ እንደዚህ አድርገሃል ብለሽ ስትነግሪው የሚሰማው ስሜት የሰጠሽውን ቦታ ታሳየዋለሽ፣ ክብር ታሳየዋለሽ፣ ፍቅር ታሳየዋለሽ። ልፋቱ ጥረቱ፣ መውደዱ ወይም አንቺ በአንቺ መወደዱን በደንብ እንዲያይ ታደርገዋለሽ። ያ የደስተኝነትን ስሜት ይፈጥራለ። ወንድ ልጅ ደስተኛ ከሆነበት ቦታ ደግሞ መቼም ሊሄድ አይችልም። የፈለገ ነገር ቢሆን ለዛ ነገር ወይ ለግንኙነታችሁ ዋጋ ለመክፈል ዝግጁ ነው። ቁናቴ ለቀልድ ይቀርባል። ወንድ ልጅ እስቲ ሊሞክራት ቆንጆ ናት ብሎ ይቀርባል። ነገር ግን ሊያሳምንሽ እንደወደደሽ ሊያሳምንሽ እየሞከረ እንኳን ካለ ያንቺን ቃል ብለን ማገኘት በዚህ መሀል በሚያደርጋቸው ነገሮች እንዴት ትሁት እንደሆንሽ እንዴት የዋህ እንደሆንሽ እንዴት ንጹህ እንደሆንሽ ስታመሰግኙ የሰጠሽ ነገር ደስተኛ እንዳደረገች ስታሳዩ ደስተኛ እያደረግሽው ከማይወጣበት ፍቅር ውስጥ ትጤዋለሽ። ስለዚህ የሚያሳይሽን የሚያደርገውና የሚሰጡሽ ነገሮች ላይ አመስጋኝ ዋጋ እንዳላቸው ትልቅ ቦታ እንደምትሰጫቸው እንደምትወጃቸው ጥረቱ እንደምታደንቂለት አሳይው። ለወንድ ልጅ እጅግ በጣም ደስተኛ ታረጊዋለሽ። ሶስተኛ ወንድ ልጅን ደስተኛ የምታደርገው ሴት ምትረዳው ሴት ናት። ከዚህ በፊት ነግሬያቸዋለሁ። የምትረዳው ሴት እንዴት እንደምታሸንፉ እንዴት ደካማ ጎኑ እንደምትውን በቀላሉ አንደርስታንድ እንደምታደርገው ስለሚያምን በእሷ ፊት ለእሱ ጀግና ነው። በእሷ ፊት እሱ ልክ ነው። አሁንም በድጋሚ ልጆች እንዴት በወላጆቻቸው ፊት እንዴት ነፃነት እንዳላቸው ታውቃላቸው አይደል አንደርስታንድ ታደርገኛለች ብሎ አንድ ወንድ ልጅ ካመነ እዛች ሴት ፊት ደስተኛ ነው። በጣም አንደኛው እሱ፣ ሁለተኛው ደግሞ አመኝ በቂ ፍቅር እንኳን ላንቺ ባይኖረው ባንቺ አይደራደርም። አንቺን በማንም ፊት ዝቅ አያደርግም። አንቺን በታሪክ በሌላ እንኳን በተንኮል በምናምን ይሄ ለራቃት ሊሸራት በሚለው ሀሳብ ራሱ በፍጹም ሊተካሽ አይችልም። አንዳንዴ ሁሌ ላቸዋለሁ አናኔን ማንረዳቸው ይመስላቸዋል፣ ማንቀበላቸው ይመስላቸዋል፣ ማናከብራቸው ይመስላቸዋል። ይህንን በቀላሉ ካንቺ እንደሚያገኝ ስታስረጁ፣ አንዱ የሚናገረውን ነገር ልክ እንደሆነ አክሴፕት ማድረግ። አስተያየት ሲሰጥሽ ሊሆን ይችላል፣ የሆነ ነገር ሊያስረዳሽ ሲሞክር ሊሆን ይችላል፣ የሆነ ነገር አጥፍቶ ሊሆን ይችላል። ልክ እንዳልሆነ ብታቂ ራሱ የእሱ ምክንያት ሲነግርሽ ለዚህ ነው እንዴ ብለሽ አክሴፕት እንዳደረግሽ ስትገኝ ከፊቱ ስትቀድሚ ይህ በሆነ በተበሳጨ ሰዓት ወይም ልክ ባልሆነ ሰዓት ኦር እያደረገ ፌል ሲያደርግበት፣ ምናምን የሆነ ድሮም አንተ አውቃለሁ እንደማይሆን መጀመሪያም ነገሬ ነው ይሄ፣ እኔ ኃይለኛ ነኝ፣ እኔ ልክ ነበርኩ፣ አንተ አደለ፣ አንተ ስህተት ነህ የሚሉ ቃላቶችን በጣም ነው የሚጠሉት። ስለዚህ ከጎኑ እንደምትቆሚ በሀሳቡ ላይ እንደምትደግፊው ቢሳሳት አንደርስታንድ እንደምታደርጊው ምናልባት የሆነ ጥፋትን ቢያጠፋ ሊያስረዳሽ ሲሞክር በጣም ሀርድ እንዳትሆኝበት በጣም እንዲለፋ ኦር አቅሙን እስኪ ጨርስ ድረስ እንደማጠብቂውና በቀላሉ የምትረጁ ሴት እንደሆነሽ መረዳት መረሳት የሌለበት ነገር። መቻል የሌለብሽን ነገሮች እያልኩሽ አይደለም፣ ወይም እንዴት ነው ከአቅማችን በላይ ብቻ አይደለም። ባውንደሪሽን እየነካ እንደሆነ ያሰብሽው ነገር ካለ እሱን ተይ እያልኩሽ አይደለም። ፍቅራችሁን እየበደለም ከሆነ እንደዛው። ነገር ግን በቂ ምክንያቱን ሐሳቡን አልያም የገባበትን ነገር ሊያስረዳሽ ሲሞክር የመቀበል የመረዳት እና እሱ ያለበትን ሁኔታ መቀበልና መረዳት ለወንድ ልጅ ትልቅ ትርጉም ያለው ደስተኛ የሆነበት ጊዜ እንደምትሰጪው ያስባል። እንደሚያምንሽ ያስባል። እንደምትረጁ ካሰበ ጥፋትም አጥፍቶ የሆነ ስህተትም ሰርቶ መጥቶ እውነቱን ይናገራል። አብዛኛዎቹ በውሸት ነው የሚታወቁት። የሚዋሹበት ምክንያት ደግሞ አንደርስታንድ አታረገኝም ትሸሸኛለች፣ ትርቀኛለች እውነቱን ከነገርኳት የሚል ነው። ስለዚህ አንደርስታንድ እንደምታደርጊው ካመነ አበቃ፣ እጅግ በጣም ደስተኛ ታደርጊዋለሽ። አራተኛ ስታምኝበት ስትተማመኝበት ወንድ ልጅን ደስተኛ ታደርጋለሽ የምትወጁ ልጅ ኢቭን ፍቅረኛሽ ያልሆነን ወንድ የሆነ ፊታችን ላይ ይናገራል ባይዘይ ምን ያህል እንደምትተማመኝበት ምን ያህል እንደምታምኚ ወይም ለሱ ያለሽ ፍቅር ያንን እንድታደርጊ እንዳደረገሽ ከፊትሽ ማወቅ ይችላል አንድን ወንድ ፍቅረኛዬን ብላችሁ የጠራችሁት በተለይ ይሰመር ወይም ፍቅረኛ ያላችሁ ባለቤትም ያላችሁ ሴቶች ልትሆኑ ይችላላችሁ በደንብ ሊሰመርበት ይገባል ማታምንበትን ሴት ወንድ ልጅ አይፈልግም። ማታምንበትን ፍቅረኛው ሚስቱ መቼ ማድረግ አይፈልግም። የማታምንበትን ሴት ፍቅረኛውን ማድረግ አይፈልግም። ያችን ስቴፕ የሚያሳልፈን ስትወጂው ወይም ስትቀርቢው የሆነ ነገር ሊያደርግ ሲሞክር፣ አንተማ ማድረጋቸው ይሄን ታደርግ ርግጠኛ ትችላለ። ይሄ አላምንብህም አይነት ከሆነ ተሰርዘሻል። ወደ ፍቅረኝነት አትመጭም። ፍቅረኝ ነው ሞነሽ፣ ሁሌም የሚያደርገው ማይጠምሽ ከሆነ እንደማታምኝበት እንደማትተማመኝበት፣ ሁሌ ፌል እንደሚያደርግ በግንኙነታችሁም፣ በአንቺም ላይ በፍቅራችሁም ላይ ብቻ ሳይሆን በግል ህይወቱም ላይ እንደ ቀልድም ሊሆን ይችላል። እንደማታምኝበት እንደማትተማመኝበት መናገር ብቻ አይደለም። ቅሬታ ራሱ ካለሽ የሆነ ነገር ትንትንት ያለሽ ወቃ ትወድቅ ያለሽ ወደ ሚስትነት ተጠቀም ሚስቱም ከሆንሽ በኋላ ተመሳሳይ ነገር እንደ ፈተና የሚቀርብላችሁ ነገር ነው በቃ ሴት እስከሆንን ሁሌም እንድናምንባቸው እንድንተማመንባቸው እንድንኮራባቸው ይፈልጋሉ ታዲያ ያንን ማድረግ የምትችው ስትቀበዩ ነው በመሰረቱ የወደድሽው ልጅ ማንነት አንቺን ይገልጽሻል በአንቺ ውስጥ ያለ ማንነት ነው እሱን አትራክት የሚያደርገው ታዲያ አንቺ የሌለሽን ነገር አንቺ በራስሽ አትተማመኝም ማለት ነው በምትወጁ ሰው አትተማመኝም ማለት ነው በራስሽ ኮንፊደንስ የለሽ ማለት ነው በሱ ላይ ኮንፊደንስ ጋር የለሽ ያንን ነው ማሰብ ያለብሽ። ስለዚህ የምትወጁው ልጅ እመኚው፣ ተማመኝበት። ስታምኚው ስትተማመኝበት ተማመኝበት ኩራት ሲሰማሽ ደስተኛ ነው የምታረጊው። እሷ ታምንብኛለች ትተማመንብኛለች ብሎ ሞራል ነው የምትወኙ ከሆነ ቦታ ተነስቶ የሆነ ቦታ ይደርሳል። እዛ ቦታ ደግሞ ከደረሰ ያመነችበትን ሴት ብቻ ነው የሚፈልገው ወንድ ልጅ። እንኳን ሊተዋት እንኳን ሊሸሻት እንኳን አልወድሽም ፍቅሩን እንኳን ቢደብቅ እንደምታምኝበት የነገረችው ነው የሚያመነችበትን ሴት እዛ ቦታ እንዲደርስ ታደርጓለች ከደረሰ በኋላ ከሷ አይርቅም። ተማመኝ የመኝበት ደስተኛ ታደርጊዋለሽ፣ በፍቅርሽም ትጥዩያለሽ። አምስተኛ ወንድ ልጅን ደስተኛ የምታደርገው ሴት ራሷ የምትጠብቅ ሴት ናት፣ ራሷ የምትወድ ሴት ናት፣ ደስተኛ ሴት ናት፣ ኢንዲፐንደንት ሴት ናት፣ ሙሉ ነኝ ብላ የምታምን ሴት ናት። ወንድ ልጅን ደስተኛ የምታደርገው ፍቅረኛሽ እንዲሆን ትፈልግያለሽ አይደለ? አንድ ወንድ ልጅ እንዲሳብሽ ወይም ወንድ ልጅን ኢምፕረስ ለማድረግ ምን እንደሚያስፈልግ ጠንቅቀሽ ታውቂያለሽ። ሴት ነሽ። ወትሽን መጠበቅ ጭንቅላትሽን መጠበቅ ማንነትሽን መጠበቅ ማንነትሽን መውደድ ማንነት እንደሆነ ህይወትሽ ውስጥም ከመጣ በኋላ ቴስት የሚያደርገው የሚኖረው ህይወት ውስጥ እስካሁን ባነሳኋቸው ነገሮች ላይ ስማርት መሆን ብልህ መሆን ማለት ነው። ከዛ ባሻገር ማቹር መሆን መብሰል መድረስ ነገሮች ላይ በጣም ሎጂካል መሆን አንደርስታንድ ማድረግ በራሱ እሱ ነው። በቃ እነዚህን እንድትኖሪ የሚያደርግሽን ማንነት የገነባሽ ሴት መሆን መቻል አለብሽ። ደስተኛ ማድረግ የምትችው በመጀመሪያ ራስሽ ላይ ሰርተሽ ስጨሪ ነው። ነገሮችን የማትረጂ ከሆነ ወንድ ልጅ እንዴት እንደሚያስብ ወይም እንዴት እንደሚረዳ ፍቅር በአንቺ መንገድ ወይም አንቺ በፈለግሽ መንገድ እንዳልሆነ የራሱ ቋንቋ እንዳለው ፍቅሩን የሚገልጽበት ከተረዳሹ ለምሳሌ በጣም ቀላል ነው የሚሆንብሽ። እንደዚህ አይነት ነገሮችን ስትረጂ፣ ስታቂ ለመወደድም፣ አብረሹ ለመቆየትም፣ አብሮም ለመዝለቅም እጅግ በጣም ቀላልትኛልሽ። እነሱ ደግሞ የሚፈልጉት ቀላል ስላችሁ ነገሮችን መረዳት ላይ ነገሮች ላይ ማለት ነው እንጂ። ዛሬ አውቆሽ ነገ ሚስምሽ ተነጎዲያ ማሮሹ ሴክስ የምታደርጊ አይነት አይደለም። እንደዚህ አይነት ነገሮች ላይ በጣም ጠንካራ ሴት ለወንድ ልጅ ቀላለት፣ ምክንያቱም እንዲያፈቅራት ታደርገዋለች። እነሱ ኢነርጂ ሲያወጡ ሲያድኑ ዋጋ ሲከፍሉበት ነው የሆነ ነገር ውድ እንደሆነ የሚያስቡት። ውድ እንደሆነ ላሰበው ነገር ደግሞ የሚያወጣውን ነገር ደስ እያለው ነው የሚያደርገው። ስለዚህ ራስሽ ላይ በደንብ ኢንቨስት አድርጊ። ዝም ብሎ እንዲያገኝሽ ልል መሆን ቀላል መሆን እንደፈለጋት የሚያደርጋት ሴት መሆን፣ ሲሸሽ የምትከተለው አይነት ሴት አለመሆን፣ እነዚህ ላይ መስራት ነው። እነዚህ ላይ በደንብ ከሰራሽ፣ ወንድ ልጅ እንዴት እንደሚሰራሽ ከገባሽ እና ካወቅሽ፣ በጣም ከባድ ነው የምትሆኚው። ለወንድ ልጅ ይሁን ቀላል፣ ምክንያቱም የሚፈልገውን አይነት ሴት ስለሚያሳድድ ነው። በዚህ መንገድ ደስተኛ ታደርጊዋለሽ። ልዩ ናት ብሎ ያስባል። እሷን ለማግኘት የሚያወጣውን ኢነርጂ ደስ ብሎት ነው የሚያደርገው። በዛም ደስተኛ ነው በቀላሉ ማለት ነው። ስለዚህ አስቢበት። አንቺን ወይም ካራክተርሽን አይደለም፣ ቃል ነገሮችን የምታቂበት ነገሮችን የሚገቡብሽ አንደርስታንድ፣ ፍቅርሽን ወይም ፍቅሪያቶሽን የምታስኬጅበት መንገድ ነው ቀላል መሆን ያለበት እንጂ ሌላው አይደለም። ምን መሆን አለብሽ? ራስሽ ላይ በደንብ የሰራሽ ራስሽን የምትወጂ፣ ከሱ ምን ማጠብቂ፣ በስሜት ጠገኛ ያልሆንሽ ሴት ሁኚ። ለውጡን ታይዋለሽ እንዴት ደስተኛ እንደሚሆን ባንቺ። ሀሳቤን ከወደዳችሁት፣ ከተቀበላችሁት ለዲ በላይ የሌሎች ይጠቅማል ብላችሁ ካመናችሁ ሼር አርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ኑብል።